ኢሳያስ ሊሳሳቱ ነው። የባድማውን ስህተት በቡሬ ሊደግሙት፣ ሚሳኤሎችንና ሮኬቶቻቸውን ወደ ቡሬ ግንባር አስጠግተዋል። ዛሬ ከአስመራ የተሰራጩ ምስሎች እንዳረጋገጡት ሻቢያ ሚሳኤልና ሮኬቶችን ወደ አሰብ አቅራቢያ አስጠግቷል። አሰብ በሚሳኤል ተከባለች፣ ኢትዮጵያም በተጠንቀቅ ሁናለች። ፊልድ ማርሻሉ ዛሬ ቁርጡን ትእዛዝ ሰጠዋል። በእርግጥም እግሮች ሁሉ ወደ አስመራ እያመሩ ነው። ሻቢያ ተከቧል። ከወዲያ በፍጥኑ ድራሽ ኃይሉ ድሮን፣ ከወዲህ ደግሞ በኢትዮጵያ ረጅም ርቀት ሚሳኤሎች ቀለበት ውስጥ ገብቷል። ኤርትራ በቡሬ ግንባር ሚ ሚሳይልና ሮኬቶቿን አስገብታለች። ሻቢያ ጦር መሣሪያዎቹን ይፋ እያደረገ ሲሆን የኤርትራ ሚሳይሎች አፍንጫቸውን ወደ ቡሬ ቀስረዋል። ሻቢያ ከትናንት አንስቶ ሮኬቶቹን፣ ተዋጊ ጀቶችንና አሉኝ የሚላቸውን ሚሳይሎች ወደ ቡሬ ግንባር እያስገባ መሆኑን ከስፍራው የወጡ ምስሎች አረጋግጠዋል። ኤርትራ በእንዲህ መልኩ ያሏትን መሳሪያዎች ሁሉ ወደ ቡሬ ስታስጠጋ ፊልድ ማርሻሉ ደግሞ ከደብረ ዘይት ትእዛዝ ሰጠዋል። ሰራዊቱ የባህር በሩን ጥያቄ ማስመለስ በሚቻልበት ሁኔታ ቁመነው አድጓል ሲሉ እወቁት ብለዋል። ኢሳያስ በቡሬ ድንበር ረጅም ርቀት ሚሳኤሎችን ማስገባታቸው ታላቅ ስህተት እንደሆነም ተንታኞች እየገለጹ ነው። በእርግጥም አቶ ኢሳያስ በ1990 በባድመ የሰሩትን ስህተት ዛሬም በባድመ ሊደግሙት ይመስላል። የባድመው የኢሳያስ ካልኩሌተር እንዲህ ነበር። የሻቢው አለቃ በ1990 ኢትዮጵያ ላይ ወረራ ሲከፍቱ ሁለት ነገሮችን ታሳቢ አድርገው እንደነበር ይነገራል። የመጀመሪያው የኢትዮጵያ የወቅቱ የውስጥ ችግር ሲሆን፣ ሁለተኛው ደግሞ በኤርትራ የውስጥ ዓመፅ ሊነሳብኝ ይችላል በሚል ፍራቻ እንደሆነ ይታመናል። በአሁኑ ወቅት አቶ ኢሳያስ የኢትዮጵያን የውስጥ ግጭት ተገና አድርገው ኢትዮጵያን ለማጥቃት እየተሰናዱ ይመስላል። የኢትዮጵያ መንግስት ለተመድ እንደጻፈው ደብዳቤ ደግሞ ሻቢያ ካሁኑ የውክልናውን ጦርነት ጀምሮታል። ይህ ግን የሻቢያን የተሳሳተ ስሌት የሚያሳይ ነው። ሻቢያ በባድሜ የሠራውን ስህተት ለመድገም በአቦሸማኔ ፍጥነት እየከነፈ ነው። ውጤቱ ግን በ1990ው የባድመ ጦርነት የሚለይ አይመስልም የሚለው ብዙዎችን የሚያሳምን ግምት ሆኗል። ዓለም በፕሬዝዳንት ኢሳያስ አፈወርቄና በጠቅላይ ሚኒስትር አብይ አህመድ መንግስታት መካከል ጦርነት ይፈነዳል በሚል በፍራትም በጉጉትም እየጠበቀ ነው። የእነዚህ ሁለት መንግስታት ፍጥጫ ባሰቡት ቁጥር የሚያሳዝን ነገር ነው። የሁለቱ አገር ህዝቦች የአንድ አያት ልጆች የማለት ያክል ናቸው። ነገር ግን በአባቶቻቸው ጠብ ምክንያት እነርሱም ተኳርፈዋል ተኳርፈዋል ማለት እንኳን ነገሩን ማቃለል ሊሆን ይችላል የአባት ዕዳ ለልጅ እንዲሉ ልጆቹም እርስ በርስ ይባላሉ የሚያሳዝን ነው ዕጣ ፈንታቸው ከመተሳሰሩ የተነሳ በጠቡ ሁለቱም ወገኖች ተጎጂዎች ናቸው እንዳይታረቁ ደግሞም የወንድነት ኩራትና ብሔርተኝነት ይዟቸዋል ለመሆኑ የፍቅርና ጠባቸው ታሪክ ምን ይመስላል በግርድፉ እንመልከተውም። በባህር ማዶ የሚኖሩ ኢትዮጵያውያን ቢያንስ ሰሜናውያኑና ኤርትራውያን በአንድ ስም ይጠራሉ፣ ሀበሻ ተብለውም። ሁለቱም አንድ አይነት ምግብ ይበላሉ፣ እንጀራም። አንድ አይነት የበዓል ወይም የባህል ልብስ ይለብሳሉ ሸማ። አንድ አይነት ፊደል ይጠቀማሉ፣ ግዕዝ። ሁለቱም የነዚህ ትውፊታዊና ባህላዊ ቅርሶች ባለቤት ነን ብለው ያስባሉም፣ እምብዛም አልተሳሳቱም። በአንድ ወቅት አንድ ነበሩና አንድነታቸው የጀመረው በአክሱም ዘመነ መንግስት ነው። በዚያን ጊዜ የአክሱም ግዛት የዛሬቱን የሰሜን ኢትዮጵያና የዛሬቱን ኤርትራ ያቀፈ ነበር። አክሱም ከአረቢያ ጋር ለመገበያየት የአዱሊስ የዛሬቱን ምፅዋ አቅራቢ ያለች ጥንታዊ ወደብን ትጠቀም ነበር። ከአክሱም መውደቅ በኋላ በዛጉዌና ሰለሞናዊ ስራው መንግስታት ጊዜያት እስከ መካከለኛው ዘመን ከመረብ ወንዝ ወዲያ ያለው ክፍል ባህረ ነጋሽ የተባለ የራሱን ገዢ ያለው የንጉሠ ነገሥቱ ግዛት አካል ሆኖ ንድሪ ባህር በሚል መጠሪያ ቀጥሏል። ኤርትራ የሚለው ቃል በግሪከኛ ቀይ ከሚለው ቃል የመነጨ ሲሆን በጣሊያን ቋንቋ ተቀሽቦ በ19ኛው ክፍለ ዘመን ይፋዊ መጠሪያ ሆኗል። ኤርትራ በጣሊያን ቀኝ ግዛት ከመውደቋ በፊት በኦቶማን ቱርኮች እጅ ወድቃ ለምዕት ዓመታት ቆይታለች። የሁለቱ ህዝቦች ሁለትነት የሚጀምረው ደግሞ ያኔ ነው ማለት ነው፣ በ16ኛው ክፍለ ዘመን ነው። ኤርትራ በጣሊያን ቀኝ ግዛት ስር ከርማ ሀበሻዊነቷ ከጣሊያን እሴቶች ጋር እየተቀየጠ ብዙ አስርተ ዓመታትን አሳልፋለች። በሁለተኛው የዓለም ጦርነት ማገባደጃ የኤርትራ ጣሊያን ቅኝ ገዢዎች በእንግሊዝ ሰራዊት ተሸንፈው በ1933 ሲባረሩ አበቃም። በ1939 ጣልያኖቹ ሸንፈታቸውን አምነው ተቀበሉ። በብዙ የቀዳማዊ ኃይለሥላሴ መንግሥታት የዲፕሎማሲ ሥራ በአንዳንድ የኤርትራ ተወላጆች ፍላጎት በአሜሪካ ድጋፍ በእንግሊዝ ይሁንታ የተባበሩት መንግሥታት ኢትዮጵያና ኤርትራ በፌዴሬሽን እንዲዋሃዱ ወሰነ። ውሳኔው በተላለፈ በሁለት ዓመቱ መስከረም 1945 ፌዴሬሽኑ ህጋዊ ሁኖ ጋብቻው ተፈጸመ። በወቅቱ ኤርትራውያን ከኢትዮጵያውያን የበለጠ ነጻነት ነበራቸው። የፖለቲካ ፓርቲዎች ነጻ ጋዜጠኞችና ነጻ ማኅበራትም አሏቸው። ከተማቸው አስመራ ውብና ስልጡን ነበረች። በተቃራኒው ኢትዮጵያውያን ከፖለቲካ ፓርቲዎች ነጻ ፕሬስና ነጻ ማኅበራት ጋር አልተዋወቁም። አዲስ አበባ ከአስመራ ስትወዳደር ትንሽ የገጠር ከተማ ትመስል ነበር። ይህ ንጽጽራዊ ሁኔታ ለንጉሠ ነገሥቱ ምቾት አልሰጣቸውም። ቀሪው የኢትዮጵያ ሕዝብም ነጻ ፕረስና ማኅበራት መጠየቅ ከመጀመሩ በፊት ኤርትራውያንን እነዚህን ነገሮች መቀማት ፈለጉም። አደረጉትም ፌዴሬሽኑ በተመሰረተ በ10 ዓመቱ ሕዳር 1955 ፈርሶ ኢትዮጵያና ኤርትራ በንጉሰ ነገስቱ ፍጹማዊው ግዛት አጼያቸው ስር ተዋሃዱ ፌዴሬሽኑ በአጭር ተቋጫ ምሁሩ ተከስተ ነጋሽ የኢትዮጵያና የኤርትራ ፌዴሬሽን ታሪክ የመፍረሱ ታሪክ ነው ይላሉ የፌዴሬሽኑ መፍረስ በኤርትራውያን ዘንድ ከፍተኛ ቁጣ ፈጠረ ጀብሃ የተወለደው በዚህን ጦስ ነበር ሻዕቢያም ከጀብሃ ተገንጥሎ የወጣ ቡድን ነው። ሻቢያ ከሌሎች ኢትዮጵያውያን አማጽያን ጋር በመተባበር የኢትዮጵያን መንግስት አሸንፎ ኤርትራን ከኢትዮጵያ ገነጠለ። በዚህም በጠብና ብጥብጥ የከረመው ጋብቻ ብቻ በፍቺ የተቋጨ መሰለ። ለአጭር ጊዜም ቢሆን ኤርትራውያን ነጻ ሀገር ከነጻነት ጋር ተቀናጁ። ከኢትዮጵያም ጋር የተፋቱ እስከማይመስል ድረስ በፍቅር ከነፉ። የሁለቱ ሀገራት መንግስታት ገድላቸውን በጋራ ተረኩ። ተመሳሳይ የገንዘብ ኖት መጠቀማቸውንም ቀጠሉም። ኢትዮጵያ አሰብን በነጻ እንድትጠቀም ተፈቀደም። የሁለት ሀገር አንድ ህዝብ ሆነው ትንሽ ሰነበቱ። ይሁን እንጂ ፍቅራቸው አልዘለቀም። በህወሓትና ሻቢያ ዘንድ የነበረው ፍክክር ወደ ጠብ ተሸጋገረም። ኤርትራ ባድመ የኔ ነው ብላ ወረራ ፈጸመች። ኢትዮጵያ በጦርነት ባድመን መልሳ ቀማች። የዓለም አቀፍ አሸማጋዮች ገቡና የድንበር ኮሚሽን ተቋቋመ። ኮሚሽኑ ባድመ ለኤርትራ ትገባለች ብሎ ወሰነ። ኢትዮጵያ ባድመን ይዛ ለሁለት አስርተ ዓመታት ሰነበተች። ህወሓት በዚህን ጦርነትና ተረፈ ጉዳዮቹ ሳቢያ የመሰንጠቅጣ ገጥሞታል። በዚህ መሃል ጦርነት አልባ ሰላም አልባ ዘመን በሁለቱ ህዝቦች መካከል ሰፈነም። ኢትዮጵያ የይስሙላም ቢሆን ዴሞክራሲያዊ ስርዓት ዘረጋች። አንጻራዊ ነጻነት አለ። ተቃዋሚ የፖለቲካ ፓርቲዎች አሉ። የፕሬስና የመደራጀት ነጻነትም በህግ ተረጋግጠዋል። በተግባርም በከፊል አሉ። ኢኮኖሚያዊ እድገቷም ተቀላጥፏል። በተቃራኒው ኤርትራ ትቆረቁዝ ቀጣልም። ተቃውሞ አይደመጥባትም። የፕረስና የመደራጀት ነጻነቶች ተገድለዋል። ተቃዋሚዎች ታስረው እንኳን ፍርድ ቤት አይቀርቡም። ሕገ መንግስት የላቸውም። ኢኮኖሚያቸው ተዘግቷል። አስመራም ቁማ ቀርታለች። ኢሳያስ ደግሞ ትግል ሲጀምሩ ከተቃወሙት የቀዳማው ኃይለሥላሴ በለጠ የከፋ ፍጹማውያን አምባገነን ሆነዋል። እዚህ መሃል የኤርትራም የኢትዮጵያ መንግስታት አንዳቸው ሌላቸው ላይ ተቃው ነበር። ይህ በእንዲህ እያለ የኢትዮጵያ መንግስት ተሰንጥቆ ኢህአዴግ ተፈረካከሰ። ከህወሓት መውደቅ ጋር ተያይዞ ጠቅላይ ሚኒስትር አብይ አህመድ ይሄ ግን ውሳኔ ያከብራለሁ ብለው ከኢሳያስ መንግስት ጋር ታረቁ። ፍቅር እንደገና። ኢሳያስና አብይ ቀለበት አሰሩ። ሳቅና ጨዋታ፣ እርቅና ሰላም፣ ቢያንስ ለአጭር ጊዜ የደስታ ፈንጥዝያ ሆነ። የኢሳያስና የአብይ የሰላም ምርቅ ለአብይ አህመድ የኖቤል የሰላም ተሸላሚነት ለኢሳያስ አፈወርቄ ደግሞም ዳግማዊ ተፈላጊነት አጎናጽፏቸዋል። ሆኖም እርቃቸው ህዝባዊ ሆኖ አልዘለቀም። ይልቅስ ወደ ጊዜያዊ ወታደራዊ ትብብር ተቀየረ። ኢሳይያስ የህወሓት ባላንጣዎቻቸውን ለመበቀል፣ አብይ ደግሞ ያልረጋ መንግስታቸውን ለመጠበቅ ተባብረው ዘመቱ። ውጤቱ ከባድሜ ጦርነት የከፋ ነበር። የባድሜ ጦርነት ከቀዝቃዛው ዓለም ጦርነት መቋጨት በኋላ ከሰሐራ በታች ብዙ ሰው የሞተበት ጦርነት ነበር። የትግራይ ጦርነት ከዚያን የባሰ ጉዳት አስከትሎ አለፈም። የኤርትራ ወታደሮች በዚህ ጦርነት 55% እስከ 75% የሚገመተውን የንጹሃንን ጭፍጨፋ ፈጽመዋል። ጦርነቱ በህወሓትና በአብይ መንግስት ስምምነት ሲቋጭ አብረው የዘመቱት የአማራ ብሔርተኞችና የኤርትራ መንግስት ስጋት ገባቸውና አኮረፉ። ኤርትራ የአማራ አማጺዎችን እየረዳች ነው ብሎ የኢትዮጵያ መንግስት ይጠራጠራል። ሁለቱ መንግስታት ዳግም ተኳረፉ። ሚገርም ትዕይንት ህዋትም ዳግም ተሰነጠቀች። አንዱ ስንጥቅ ከኤርትራ ማበር ሲጀምር ሌላኛው ወደ አዲስ አበባ ተሰዶ ከአብይ አህመድ ጋር ገጥሟል። የኢሳይያስና የአብይ መንግስታት ዳግም እየተወቃቀሱ ነው። ኢትዮጵያ ኤርትራ የኢትዮጵያን አማጺዎች እየደገፈች ነው ብላም ለጸጥታው ምክር ቤት ወቅሳለች። በሌላ በኩል አሰብ የኛው ናት የሚለው ትርክትም በመንግስት ተጧጡፏል። ኤርትራም ኢትዮጵያ እየተነኮሰች ነው ብላ አቤት እያለች ነው ሌላ የጠብ ድግስ። ኢትዮጵያ ወደብ ባልነበራት ጊዜም ጥሩ ኢኮኖሚያዊ እድገት እያስመዘገበች አሳይታለች። ወደብ ይዛም የከፋ ድህነት ውስጥ ስትዳክራ አይተናል። ወደብ ለኢኮኖሚም ለብሔራዊ ደህንነትም እጅግ አስፈላጊ ነገር ነው። ነገር ግን ብቸኛው ሁኔታ አይደለም። ሰላምና ነጻነት የሌለው ህዝብ ወደብ ቢታቀፍ ምንም ትርፍ እንደማይኖረው ለማየት ከራሷ ከኤርትራ የበለጠ ምሳሌ የለም። እነዚህ ሁለት ህዝቦች ለሁለታችንም የሚበጀን ጋብቻ ነው ካሉ በይሁንታቸው ላይ የተመሰረተ ፌዴሬሽንም ይሁን ሌላ አይነት ያለው ማዕቀፍ ያለው ትብብርም ማንም የሚጠላ ያለ አይመስለኝም ነገር ግን በኃይልና ጦርነት የሚመጣ እልቂት እንጂ አንድም ትርፍ አይኖርም በሁለቱ ሀገራት መካከል ጦርነት ከፈነዳ በእልቂቱ ሌላ ሪከርድ እንሰብር ይሆናል ኢትዮጵያም ኤርትራም አሁን በምናውቃቸው መልኩም መልሰው ላይቀጥሉ ይችሉ ይሆናል የሚለው የብዙዎች ስጋት ሆኗል